በሰሞነ ሕማማት ይህንን አድርጎ ሲሉ ምእመናኑን ግራ ሊያጋቡ ይችላሉ የሚሏቸውን ጉዳዮች ስምአኮነ መላከ ለመላው ኦርቶዶክሳውያን ጥብቅ መልእክትን አጋርተዋል። ይህንን መረጃ በስፋት እንመለከታለን። ክርስትና በአረቡ ዓለም በኢራቅ የሚገኙ ክርስቲያኖች በአደባባይ ወጥተው የሆሳናን በዓል ሲያከብሩ ምን ገጠማቸው ስለሚለው በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ ሆኑ መረጃ መረጃዎችን በየለቱ የምናደርሳችኋል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮችንን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃው እናምራለን። በሰሙነ ሕማማት ይህንን አድርጎ ሲሉ ስምአኮነ መልአክ ጥብቅ መልእክትን አስተላልፈዋል። ሰሙነ ሕማማት አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ ሆኖ ተላልፎ መሰጠቱን የምናስታውስበት ሳምንት ነው። ይህንን ምክንያት በማድረግ የስርዓት ለውጥ ሲደረግ ሲመለከቱ ተመልክቶ ግራ የሚጋቡና ስርዓት አምልኮውን በሚገባ ከመከታተል ይልቅ ስርዓት የጣሱ እየመሰላቸው የሚጨነቁ ስላሉ ልናደርገው የሚገባንን ልጽፍላችሁ እወዳለሁ ሲሉ መልእክታቸውን አጋርተዋል። በስመ አብ ወልድ መንፈስ ቅዱስ ብሎ ፊትንና መላሰውነትን በትምህርተ መስቀል በመስቀል ምልክት ማማተብ አይከለከልም። ከካህን እጅ ቡራኬ አንቀበልም፣ በካህኑ እጅ ያለው መስቀል አንሳለምም፣ ማተብም የለንም በሚል ፈልሰፍና ካልሆነ ማተብም ክልክል ነው ተብሎ የተጻፈ ቦታ የለምና ሲልም ይገልጻል። ሁለተኛው ደግሞ የሚከለከል ጸሎት የሌለ መሆኑን አውቃችሁ ያስለመዳችሁትን ጸሎት በትጋት ጸልዩ። መስዋእት ካለመሰዋታችን ቅዳሴ ካለመቀደሳችን በቀር በዚህ በዚህ ሳምንት ከብሉይ ኪዳን መጻሕፍት ጀምሮ ተጀምሮ እስከ ሊቃውንት ደርሳናት ድረስ በቤተ ክርስቲያን የማይጸለይ ጸሎት የለምና ሰላምታ መስጠት ከጸሎተ ሐሙስ ዕለት በቀር አልተከለከለም። እሱም ቢሆን አምላካችን ኢየሱስ ክርስቶስ በአይሁድ ሰላምታ ተላልፎ መሰጠቱን ለማስታወስ እንጂ ሌላ የተለየ ምክንያት ስለሌለው በመርሳት ወይም በሌላ ከድፍረት በተለየ ምክንያት ሰላምታ ያቀረበላችሁን ሰው ልታስደነግጡትና ትልቅ ኃጢአት እንደሰራ አድርጋችሁ ልታስጨንቁት አይገባም ይላሉ። በማስከተል ማለትም በስመ አብ ወወልድ መንፈስ ቅዱስ አንድ አምላክ ብሎ መጽሐፍን ማንበብ ወይም ሌላ ስራን መጀመር ይቻላል። ስመ እግዚአብሔርን መጥራት የምንከለከልበት ጊዜ መቼም የለምና የጌታችንን ህሙሙንና ሞቱን የሚያስታውሱ መጻሕፍትን በማንበብና በመስማት ጊዜያችንን መወሰን ይገባናል። በዚህ ሳምንት ተድላ ደስታን ሲያደርጉ መገኘት ከአይሁድ ጋር እንደመተባበር የሚያስቆጥር ስለሆነ አብዝቶ በመብላትና በመጠጣት ያማረውንና ጌጠኛውን ልብስ በመልበስ ባልና ሚስት በምንጣፍ መገናኘት እንዲሁም በልዩ ልዩ ምክንያት በምናደርጋቸው ተድላ ደስታዎችም መራቅ ይገባናል። ቅዱሳን በዘመናቸው ሁሉ ባሰቡት ጊዜ የሚያስጨንቃቸውን የክርስቶስን መከራ እያሰብን ለጥቂት ጊዜም እንኳን ቢሆን የክርስቶስን መከራ በሰውነታችን ማሰብ ይገባናል። የተቻለው እንደ ጴጥሮስ የራሱን ኃጢአት እያሰበ፣ እንደ ማርያም መግደላዊት የክርስቶስን ሞት እየዘከረ ሊያለቅስ ይገባዋል። ወዲያኛው ዓለም ከማልቀስ የሚያድነን ዛሬ የራሳችንን ኃጢአት አስበን የክርስቶስን ሞት አዘክረን የምናለቅሰው ለቅሶ እንጂ ዛሬ ከተደሰትን ደስ ታችንን በዚህ ዓለም ማድረጋችን አይደለም። ምንም በተቻለን መጠን በቤተ ክርስቲያን መዋል ይገባናል። ሕማማተ መስቀልን የሚያስታውሱ መጽሐፍት የሚነበቡበት ሳምንት ስለሆነም ነው። ነገር ግን በልዩ ልዩ ምክንያት በቤተ ክርስቲያን መዋል እንኳን ባይቻላችሁ ባላችሁበት ቦታ ሆናችሁ እየዋሻችሁ፣ ባሰት የከሰሱትን እየቀማችሁ፣ ልብሱን የከፈፉትን ሰው እየደበደባችሁ፣ በጅራፍ የገረፉትን በወንድሞቻችሁና በእህቶቻችሁ ላይ እየፈረዳችሁ፣ በክርስቶስ ላይ የፈረዱትን በሰዎች ላይ የተዘባበታችሁ የተዘባበቱትን በ በሳቅና በሽንገላ ሰውን እየሸነገላችሁ ሽንገላ በተሞላበት ሰላምታ ጌታውንና መምህሩን አሳልፎ የሰጠ ይሁዳን ልትመስሉ አይገባም። ይልቁንም በይሁዳ እጅ ተላልፎ ቢሰጥም ንጹሕ ባህሪ መሆኑን በማመን እስከ ቅራኔው የተከተሉትን ደቀ መዛሙርት ልትመስሉ ይገባል። እግራችሁ በመቅደሱ ውስጥ ባይቆምም ልባችሁ ከመቅደስ ልታወጡ አይገባም። እያዘናችሁ ባላችሁበት ቦታ ዋሉ። በቤታችሁም ሆነ በቤተ ክርስቲያን አብዝታችሁ ስገዱ። ስለ ሁላችንም ቤዛ የሚሆን ክርስቶስ በፊታችን መስቀል ተሸ ተሸክሞ ሲወድቅ እያያችሁት ትቆማላችሁን? አይሁድ ገፍተውት አንድ ጊዜ ወደ ምድር በወደቀ ጊዜ ለወደቀው መውደቅ ዘመናችንን ሙሉ ብንወድቅ ብንነሳ ውለታ መክፈል እንችል ይመስላችኋልን? ቅዱሳን ቅዱሳን ሳያቋርጡ ሲሰግዱ የሚኖሩት ክርስቶስ በፊታቸው በአይሁድ እጅ እየተገፋ መስቀሉን እንደተሸከመ ሲወድቅ በአይነ ሕሊናቸው ስለሚያዩት ነው። በስንክሳር ተጽፎ የምናገኘው ዜና ሞታቸው እየሰገዱ ሳሉ ሞት ነፍሳቸውን ከሥጋቸው ለይቶ እንደሚወስዳትና ለስግደት ታጥቀው እንደተንበረ ሲመረከቁ እንደሚገኙ ይነግረናል። የተሰቀለውን ክርስቶስን የሚያስብ ሰው ለሰውነቱ እረፍትን አይሻም። ከሁሉም ሰው ጋር ፍቅርን አድርጎ ሰውን ለመውደድ ምክንያት አታበጁ። ክርስቶስን አሳልፎ የሰጠው ይሁዳን ወዳጄ ብሎ ሲጠራው አሰሙምን። እግዚአብሔር አንተን ያለ ምክንያት እንደወደደ አንተም ያለ ምክንያት ሰውን መውደድ ልመድ። ክርስቶስ አንተን ጠላቱ ሆነ ሳለ ፍቅርን ካላጎደለብህ ለጠላት ፍቅርን አታጉድልበት። ክርስቶስ ይሁዳን ወዳጄ ብሎ ከጠራው አንተም ይሁዳዎችን ወዳጄ ብለህ ጥራቸው። አውቃለሁ ጠላት ን መውደድ መራር ሐሞትን ከመጠጣት በላይ መራር ነው። ነገር ግን እኔም ለውዳዎቻችን ፍቅርን እንስጥ ማለት መራር ሐሞት እየጠጣ ክርስቶስን እንድንመስለው ነው። ለሁሉም መስጠት በምትችሉት መጠን ስጡ እንጂ አትቀበሉ። ከሚቀበል ይልቅ የሚሰጥ ብፁ ነውና በመስጠታችሁ ብፁዓን ተብለው ወደ እግዚአብሔር መንግስት ከሚገቡት ትቆጠራላችሁ። ምናልባትም የምትሰጡት ገንዘብ ባይኖራችሁ እዳ የሆነባችሁም ቢሆን ገንዘብ ለሰጧችሁ ባለጠጎች የምትሰጡት ጸሎት ሊኖራችሁ ይገባል። ከምን ጊዜውም የበለጠውን ስጦታ የተቀበል የሚያገልንበት ሳምንት መሆኑን እያሰባችሁ አንዳች የምትሰጡት ስጋይም ሆነ መንፈሳዊ ስጦታ የሌላችሁ ባዶዎች እንዳትሆኑ ተጠንቀቁ። ከሁሉ በላይ የሆነውን ስጦታ፣ የጌታን ስጋና ደም እነሆ ተቀብለናል ሲሉ ስምአኮነ መላክ ይህንን መልእክት ለኦርቶዶክሳውያኑ አስተላልፈዋል። በኢራቅ የሚገኙ ክርስቲያኖች ለክርስቶስ ያላቸውን ፍቅር በአደባባይ ወጥተው እየዘመሩ የሆሳናን በዓል አክብረዋል። በኢራቅ ከአንድ ሚሊዮን አምስት መቶ ሺህ በላይ ጠንካራ ክርስቲያኖች እንዳሉ ተነግረዋል። በኢራቅ የሚኖሩ አረቦች አብዛኛዎቹ ሙስሊሞች ቢሆኑም በእስልምና አስተምሮ ውስጥ የተጠቀጠቀውን በርካታ የስህተት ትምህርት እየተጸየፉ፣ ውስጥ ለውስጥ በክርስቶስ ፍቅር ልባቸው እየተማረከ በክርስትና ህይወትም የሚመላለሱ እጅግ በጣም በርካታ ክርስቲያኖች አሉ። በአገሪቱ ህግ መሠረት ከእስልምና ወደ ክርስትና እምነት መቀየር ከፍተኛ ማህበራዊ ጫናና እስከ ሞት ድረስ የሚያደርስ ቅጣት በህግ ቢደነገግም በአለባበስና በአኗኗር ሙስሊም መስለው በልባቸው ዙፋን ላይ ግን ክርስቶስ ኢየሱስን አንግሰው ለነፍሳቸው በደሙ የተገኘውን ጽድቅና ድህነት በእምነት ተቀብለው በጸጋው ዙፋን ስር በመንፈስና በእውነት የሚያመልኩት በርካታ ክርስቲያን ኢራቃውያን አሉ። በዋና ከተማ በባግዳንና በሌሎችም የኢራቅ ከተማዎች ሱኒ የተባለው አክራሪ የእስልምና ቡድን ክርስቲያን የሆኑትን እየለቀመ ከሀገራቸው ቢያሳድዳቸውም የኢራቅ ሰሜናዊ ክፍል በሆነችው በኩርዲስት ክርስትናቸውን በነጻነት እያራመዱና በፍቅር የማረካቸው ክርስቶስ ኢየሱስን በአንድነት እየተሰበሰቡ በዝማሬና በአምልኮ ከፍ ከፍ እያደረጉት ይገኛሉ። የሱኒ ጽንፈኛ ክንፍ የሆነው አይኤስኤስ በተለያየ ጊዜ የኢራቅ ክርስቲያኖች ላይ ዘግናኝ ስቃይ እየፈጸመ ቢገድላቸውም ቁጥራቸው የበለጠ እየሰፋና እምነታቸው እየጠነከረ መጥቶ በአሁኑ ሰዓት ከአንድ ሚሊዮን አምስት መቶ ሺህ በላይ ጠንካራ ክርስቲያኖች ይገኛሉ። ክርስቲያንና ሚስማር ሲመቱት ይጠብቃል እንደሚባለው በእምነት የተቀበሉት መንፈስ ቅዱስ ልባቸውን እያጸና እንደ ብረት ምሰሶ አጠንክሯቸው አዳዲስ የእግዚአብሔር ጸጋ የበዛላቸው ትውልድ እየተኩ በምድራቸው ላይ ሮቦት እየሆኑ ነው። በአንድ ወቅት ላይ አረመኔው አይሲስ የኢራቅ ዜግነት ያለውን የኦርቶዶክሳዊን ካህን ገድለው እጅና እግሩን ቆራርጠው በመንገድ ላይ ቢጥሉትም ክርስቲያኖቹ ግን እንኳን ሊፈሩ፣ ከክርስቶስ ፍቅር የሚለየን ማን ነው? መከራ ወይስ ችግር? ራብ ነው ወይስ ስደት? ሰይፍ ወይስ ደግሞ እንግልት? ብለው የበለጠ በመጠንከር የመዳናችን ምልክት የሆነውን ቅዱስ መስቀል ከፍ አድርገው በኩርዲሽ ከተሞች እየተመላለሱ ክርስቶስን በአዛም መካከል ከፍ አድርገው በይፋ እያከበሩት ይገኛሉ። በኢትዮጵያ ውስጥ ያላችሁ ሙስሊሞችም ልብ በሉ። የክርስቶስ አዳኝነትና ጌትነት የተቃወማችሁ የምታስተምሩ ክርስቲያኖችን የምትቃወሙ፣ ቤተክርስቲያንን የምታቃጥሉ ጽንፈኛ ግሩፖች ልብ በሉ። የክርስቶስ ፍቅር ኃያል ነው። እናንተ ቤተክርስቲያንን ስታቃጥሉ ክርስቶስ ደግሞ በፍቅሩ ወላፈን እያቃጠለ ወደ መስቀሉ ጥላስር እየሳበ የሚያመጣቸው በርካታ ምርኮኛ ከእናንተ ጉያሉ ክርስቲያንን ትገድሉ ይሆናል። ክርስትናን ግን መግደል ፈጽሞን አትችሉም። መቃብር ያልያዘውን ክርስትና እሳት ያላስቆመውን፣ እኛ ሰይፍ አንዝም፣ በእጃችንም ጦር አንጨብጥም። በልባችን ያነገስነው የክብሩ ጌታ ግን ሳይታገል ጥሎ ሳያደማ ማርኮ በፍቅር የሚያንበረክክ ነው። ክርስቶስ የሀያላን ኃይል፣ የአማልክት አምላክ፣ የጌቶች ሁሉ ጌታ ነውና ከአመፃ መንገዳችሁ ተመለሱና በፍቅር ክርስቶስ ኢየሱስን በልባችሁ ላይ አንግሱት። እርሱ እውነተኛ መሪያችሁና የነፍሳችሁ መድኃኒት ነው። የ የሚል መልእክትም ተላልፎላቸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።